ከነበብኩት ውስጥ አንድ ታሪክ ለእናንተ ላካፍል ወደድኩኝ። አንድ ትልቅና ጸጋው የበዛላቸው አባት ነበሩ ይላል ታሪኩ ሲጀምር። እኝን አባት በሄዱበት ሁሉ የሚያስተምሩት ስራ ለሰሪው ሾላ ጣሪው የሚል ርዕስ ይዘው ነው። ሁልጊዜም ደጋግመው የሚያስተምሩት ታዲያ በዚህ መካከል ልጆቼ፣ ክፉ አታድርጉ፣ ክፉ ለራስ ነውና፣ ክፉን አታድርጉ እያሉ ደግሞ ይመክራሉ ደጋግመው። በዚህ መካከል ብዙሃኑ እሳቸውን የሚከተሏቸው አሉ እና ከዛ መካከል አንድ ክፋቱን የሚመለከታት ወይም በተንኮልና በአሻጥር የምትኖር አንድ ሴት አለች። እና እንደ ባህል አድርጋው እንግዲህ ትምህርቱን እየሄደች ትማራለች፣ ትካፈላለች፣ እንደ ማንኛውም ማህበረሰብ ማለት ነው። እና በመሀል ቁጭ ብላ ሁሌም ታወጣለች፣ ታወርዳለች እኚህን አባት ግን እንዴት የኔን ክፋት ታይቷቸው ስለ እኔ ክፋት ሲያወሩ ውለው ያድራሉ። ስለ እኔ እንዴት ይናገራሉ? ሌላ አይነት ትምህርት የላቸው ሞ እያለች በውስጧ ትበሳጭና ትናደድባቸው ነበረ። እኝን አባት ግን የሚያስተምሩት ልጆቼ ክፉ አታድርጉ፣ ክፉ ለራስ ነው፣ ስራ ለሰሪው፣ ሾላ ጣሪው እያሉ ነው እንግዲህ የሚያስተምሩት ማለት ነው እኝን አባት ታዲያ እችን ክፉ በውስጧ ክፉና ተንኮል ያለባት ሴት እኝን አባትማ ማጥመድና የሆነ ነገር ማድረግ አለብኝ የሚለውን በውስጧ ታስብ ስለነበረ ከእለታት በአንድ ቀን ድግስ ትደግሳለች ማለት ነው። በቤቷ እንግዲህ ድግስ ደግሳ፣ ጎረቤቶቿ፣ በአካባቢው ያሉት ማህበረሰብ እንደዚሁም እኝን ደግን አባት ትጠራለች ማለት ነው። በድግሷ ላይ ብዙ መጠጥና ምግቦችም ተዘጋጅቷል። ሁሉም ይበላል፣ ይጠጣል። እኝን አባትም እንደ ማንኛውም ሰው ይበላሉ፣ ይጠጣሉ ማለት ነው። ከጨረሱ በኋላ ተነስተው አሁንም ያንኑ የተለመደው ትምህርታቸውን ያስተምራሉ። ምን እያሉ ክፉ አታድርጉ ልጆቼ፣ ክፉ ለራስ ነውና፣ ስራ ለሰሪው፣ እሾላ ጣሪው እያሉ እችም ትምህርት ነው አሁንም ደጋግሞ የሚያስተምሩት ማለት ነው። ታዲያች ሴትዮ አሁን የባሰ ከነበረው ከበፊቱ ይልቅ ንዴቷ እየጋለና እየጨመረ መጣ ማለት ነው። ምን ማሰብ ጀመረችኝን አባት በቃ መግደል አለብኝ ዛሬ እቤቴ መጥተው እንደዚሁ ስለእኔ እያወሩ ጭራሽ ነው፣ ዝም ልላቸው አልችልም። ይባስ ብለው ቤቴ መጥተው ደግሞ እንደዚህ ሊገስጹኝም አይችሉም በሚለውን እሳቤ በውስጧ ትነሳሳና ካዘጋጀችውን ምግብና መጠጥ ከፍላ ወደ ቤታቸው ይዘውት የሚሄዱትን በእቃ አድርጋ መርዝ ጨምራበት፣ አባቴ ይህን ይዘው ይሄዱ እንግዲህ ቤቶ ሲገቡ ይበሉታል ይጠጡታል፣ ይጠጡታል ብላ ታዘጋጅላቸዋለች ማለት ነው። እኝን አባት ግን ዊ ደጓ ልጄ፣ እባክሽን እኔ በልቻለሁኝ ጠግቤያለሁ፣ ላልበላና ላልጠገበ መንገደኛም ለሆነ ሰው ሲመጣ እባክሽን ብትሰጭልኝ፣ እኔ ይበቃኛል ብለው ይናገራሉ። እኝን አባት እንግዲህ በየዋህነት በቅንነት መንፈስ ሆነው ማለት ነው። እሷ ግን አላማዋ እሳቸውን ለመግደል ስለሆነ አሁንም ስራዋን ክፋትና ተንኮል በመሆኑ በፍጹም አባቴ ይዞ መሄድ አለቦት ብላ ደግ እንዳሰበ ሰው መስላ ይህንን ምግብና መጠጥ አሸክማ ትሰጣቸዋለች ማለት ነው። እንግዲህ ጥሩ ሰው መቼም ጥሩን ማሰብ ለራስ ነው እና ይህን አባት ልጃቸውን እንደ መንፈሳዊ ልጅ መርቀዋት መንገዳቸውን ይጀምራሉ ማለት ነው። እንግዲህ ኝን አባት እየሄዱ እየተጓዙ እያለ የሴትዮዋ ልጆች ግዳጅ ላይ ቆይተው መንገድ ላይ እየተመለሱ ያገኟቸዋል። እናም ስለሚያውቋቸው ሰላም ይሏቸውና፣ ውይ ልጆቼ እንኳን ደና ተመለሳችሁ ብለው ሲያዋሯቸው ልጆቹ አይ አባታችን፣ መመለስስ ተመልሰናል፣ ግን መመለስ አይባልም። ምክንያቱም ምግብና መጠጥ በእጃችን ምንም ስላለያዝን ርቦናል፣ ጠምቶናል፣ ሰውነታችን ዝላለች፣ ማውራትም አንችልም ብለው ልጆቹ ይናገራሉ ማለት ነው ውይ ልጆቼ ታዲያ ምን ችግር አለ ደጓ እናታችሁ እኮ ለእኔ ከበላሁኝ ከጠጣሁኝ በኋላ ቤቶት ሄደውም እንዲበሉ ብላ ያዘጋጀችልኝ ምግብና መጠጥ አለ ይሄንን ብሉ ብለው ይሰጧቸዋል ለልጆቹ ማለት ነው እንግዲህ አስቡ እነዚያ ልጆችም በቅንነት እንግዲህ እግዚአብሔር ስጥልን አባታችን ብለው በልተው ጠጥተው ደስ ብሏቸው አሁንስ በልተናል ሰውነታችንም ጠንክሯል እና ብዙ መንገድ ስለሚጠብቅ የሚጠብቀን መጓዝ አለብን። ወደ ቤታችን እግዚአብሔር ይስጥልን ብለው አባታቸውን እኚህን ደግ አባትን አመስግነው ይለያያሉ ማለት ነው። እኚህን አባት ወደ ቤታቸው ይሄዳሉ፣ ልጆቹ ደግሞ ወደ እናታቸው ቤት ይጓዛሉ ማለት ነው። ሲጓዙ ቤታቸው ሊደርሱ አካባቢ ልጆቹ ጎረቤት ያገኟቸው እና ጎረቤቶቹ በእልልታ በጭብጨባ በሸብሸቦ እያመሰገኑ እናታቸው ጋር ይዘው ይገባሉ፣ ልጆቹን ማለት ነው። ልጆችሽ መጥተዋል እና ደስ ይበልሽ እያሉም ለሴትዮዋም ያበስሯት ጀመረ ማለት ነው። እንግዲህ እነዚህ ልጆች እንደዛ ሁኖ ቤታቸው ከገቡ በኋላ ሴትዮዋ ለቅስፈታዊ ደስታዋ፣ በቅስፈታዊ ደስታዋ ምን ይሆናል? ልጆቹ ሰውነታችን ተቃጠለ፣ ውስጣችን ነደደ፣ ጥሩ ስሜት እየተሰማን አይደለም የሚለውን ይባስ ከነበረበት ረሃብና ጥም የባሰ መዝለፍለፍን ጀመሩ ማለት ነው። ቤት ውስጥ ከገቡ በኋላ እቺ ሴት ደነገጠች። ከመደሰቷ ባሻገር ከመደሰቷ፣ እንደገና ደግሞ ሐዘኗን አሰበችው። ልጆቼ ምን ሆናችሁብኝ ነው? ምን ሆናችሁብኝ እየመጣችሁ ምን አገኛችሁ? ወይስ በዛው ቦታው ላይ ያላችሁ ምን ምንድን ነው የሆነው? የተከሰተ ነገር አለ ወይ ብላ ልጆቿን መጠየቅ ጀመረች ማለት ነው። እነዚህ ልጆች ያ እኛ ምንም ያደረግነው ነገር የለም አባታችን የምናውቃቸው የሚያስተምሩን አባታችን መንገድ ላይ አገኘናቸው፣ ርቦናል ብለን ስንጠይቃቸው እናታቸው ያዘጋጀችውን ምግብ አለና ብሉ አሉ ሰጡን፣ በላን፣ ጠጣን፣ መጣን ብለው ተናገሩ ማለት ነው። ታዲያች ሴትዮ ወዲያውኑ ሰውነቷ ተቀያየረ፣ ልጆቿም እንደማይድኑ አወቀች። ወይ ጉድ፣ ሲያስተምሩት የነበረውን ትምህርት አሁን እውን ሆኖ አገኘው። ስራ ለሰሪው፣ እሾህ ላጣሪው። ያ ማለት ክፉ ለራስ ነው ብለው ያሉትን እኔ ለሳቸው ክፋትን ሳስብ ያያሰብኩትን ክፋት ለራሴ ተመልሶ ወደ ራስ የመጣ ስለዚህ ልጆቼ አይድኑም። እባካችሁ ጎረቤቶች ተባበሩኝ፣ የሬሳ ሳጥንም ገዝታችሁ አምጡልኝ ብላ ለጎረቤቶቿም ተናግራ ይህን ኑዛዜ አስተላለፈች ማለት ነው። እና ወደ ራሷም ተመለሰች ማለት ነው ሴትዮ። እንግዲህ ወገኖቼ ከዚህ ታሪክ የምንማረው ትምህርት ዋናው ዓላማው ምንድን ነው የሚለውን ነው እንግዲህ መውሰድ ያለብን ማለት ነው። እኛ እንደጋ አባት በቅንነት በየዋህነት እያስተማሩ ተጉዘዋል። ሴትዬ ደግሞ ከመጀመሪያዋ ጀምሮ ውስጧ ያልጠራ ክፉና አሸንክላ የሆነ በውስጧ የምታሰላስል ሰው ነበረች እና በመጨረሻም ሰዓት እንዲህ አይነት አጋጣሚዎች ወይም ደግሞ እንዲህ አይነት ገጠመኞች በራሷ ላይ ተመልሶ ወደ ራሷ ዞረ፣ ክፋቱ ማለት ነው። እና ምንድን ነው የሚያስተምረን የሚለውን ነገር ሁላችሁም በኮሜንት መስጫው ላይ ሀሳብ አስተያየታችሁን እንድታስቀምጡልኝ እፈልጋለሁ ማለት ነው። እግዚአብሔር ይስጥልኝ ስላዳመጣችሁኝ እንግዲህ እንደዚህ ሀሳቦችና ታሪኮች አስተማሪ የምንላቸውን ወደ እናንተ እያቀረብን እንቀጥላለን መልካም ጊዜ ይሆንልን አመሰግናለን የአባቶቻችን የሐዋርያ ትእዛዝ ነው ሰው በልቡናው ቂምንና በቀልን ቅናትንና ጠብን በባልንጀራው ላይ በማንም ላይ ቢሆንም አያት